ፖለቲከኛ ጋር ይጣላል ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ ወጪ የሆነ ማን ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን ገባካ ከዛ በኋላ ነው እየተቀራረብን እየተቀራረብን እየተቀራረብን ይመጣ ነው ከተያየን አዲስ አደለንም ከሁለት ዓመት ከአንድ ዓመት በፊት ነው እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። ኦሮሞ ህዝብ እንደዚህ እንጨርሰዋልና ምንም ነገር አላልኩም። ዮኒ ማኛ ላይክ ጌይ ነው። ከእህቱ አስረግዞን እህቱ የመጣው ቤተሰቦቹን ደፍሮ ነው የመጣው እናቱ እንደዚህ ከሊንዳ ወልዷል ማለት፣ ብዙ ብዙ ነገሮች ነው እየሰማሁኝ ነው። Let me ask you a question.

የዛን ጊዜ እኮ ላይክ አይባልም። አይዋ ቃሉ ግን ምንም ማድረግ አልችልም፣ በቃ ከአቅሜ በላይ ሰዎች። ቤተሰቦቼ በሙሉ ነው እየተጣሉ እንዳለን፣ የተጣላሁት ከቤተሰቦቼ በዚህ የሁለት ቀን የተነሳ ገባ። እናቷን እንደዚህ ስታደርጋት ቤት ዘግታት ነው የምትውለው። እኛ ተባብረን ያወጣናት ከኢትዮጵያ። ቤት ዘግታት ነው የምትውለው። አስራ አንድ ሰዓት ነው የምትመጣው ቤት ኦኬ፣ ስም ማርያምን ማለት ነው። አስራ አንድ ሰዓት ነው እናቴ የምትመጣው። ገባክ? አስራ አንድ ሰዓት ነው ምግብ። አሁን ያልገባክ ነገር አለ። ኢትዮጵያ ውስጥ ነው እያለሁ ያለው ከኢትዮጵያ ኛን እንድትወጣ እኔ እነግርሃለሁ ልጅ በግልጽ በግልጽ አድርጌ ልንገርክ ማለት ነው ማርያም እናቷን ስታወራ ስትሰማት፣ ልንገርክ ንገርክ ይሆን ማለት ከመጨመሪያ ከመጨረሻ ስለ ፕሮጀክትና ስለ ፕሮሚሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራች ምንም ነገር ማለት ነው ገባካ። ፕሮሚሽን የምትሰራው የነበረው እንደዚ አንድ ብርም አልተቀበለች። ምስ ሶኬ እናት ሆነች አሳድጋቻት ልትወሰደው ስለ ሱ ምንም አያገባኝም ገባካ። የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናቴውን የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት፣ ኢቭን የእናቴ ፎቶ ዘቅዘቃ እንድ እንድትሰደብ እናቴን ያደረገቻት እሷ ነች፣ ጉሩብ ሰብስባ ማለት ነው። ቆይ እንትን ያልገባህ ነገር በእናትና በልጅ መካከል ዋዩም ባው አዶንጌድ እሱን ያልገባኝ እንደ ቮይስ አለኮ ልንገር ልላክል ይሆን ይማኛል እንዴ እኔ ፕሪ አምሃራ ነኝ እሱ ትግራዋይ ነው። እኔ እያሉ ደግሞ ትግራዋይን አታገቢም እያለቻትኮ ቪዲዮ አለ። እች ልጅ እኮ እኔን ልንገረ ሆን ይማኛ እኔ ብዙ ቤቱ ቤተሰቦችን አውቃለሁ። ገባህ አደለም? ከሁለት ብሔር ከሌላም ሆኖ ከአንድ ብሔር ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔናች ዲ ተዋደን አልተፋቅረን አ ደሞ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አደለም። ገባ? እች ልጅ ግን አእምሯ ዳሜዥ ሆኗል። ይሄ ብቻ ነው እያልኩኝ ሎት በአንተ ጉዳይ ብቻ አይደል እንዲህ ነገር የተፈጠረ ከድሮ ጀምሮ ከድሮ እኔ የማልጽማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳናት ዴይዚ አቢዩዝ የሚደረግ ሰው እንደዚ አይነት መኪና ተገዝቶ አይሰጠውም፣ አይሰጠውም ደግሞ። ይህን ድሪም ያመጣችው ዴይዚ ና ዴይዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀርን ያለችው በዴይዚ ሀሳብ ነው እና

ምታፈቅራት ከሆነ አንተ ነህ መምጣት አለበት። የገሊላ ስም ትችላለች። እባክሽ፣ ለማይገባሽ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድ እኛ ጋር ለማለት ፈልጌ ነው። እሱ በጣም ይቀርታል። ገባ፣ እኔ ስለ ዲዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ እናቷ ስለሆነች እሷ ልትደብቅላትም ትችላለች። ሙሉ ነገሩን ማውጣት ትችላለች። ምክንያቱም ሙሉ ፕሮፍ አለ ልጅቱ ከልጅነቷን ጀምሮ ማለት ነው። እስ ሱን አንተ ነ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው? ወይስ በራሷ ነው? ስቲ ማኛ ልንገርህ፣ ይሄን እየጠየኩት ነው ልጎዳይ፣ ሳይሆን ልጠቅመች ነው ከገባሽ፣ አንተን የምታደርገው ይሄ የመጀመሪያውን ነገር ልጨረስ ነው፣ ወደዛ ሄድልሃለሁ። ገባህ? አንድ የባካችሁ ያደውሉ ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብህ ነች። ጠይቃችኋለሁ እኔ አስረግዢ። እንደዚህ እናትም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባህ? ሶክ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ እያልኩት ነገር ካለሁን ስለአላልኩ ደግሞ ይቅርታ። ያዳመጥኩትን ልንገር ምንም አታመጪኝ አንቺ ምንም አታመጪኝ ብላታል እናቷን፣ አለ ምክንያቱም እኔ በቲክታኩ እና ኢንስታግራም የወሰድኩበት ጊዜ ነው ከእኔ ጋር ያለው እሷን እናትየን አይደለም ያልኳትን። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ፣ እሷ ነው እንደዚያ ያልኩ። አይ እናቷ፣ የእናቷ ቮይስሜል ላይ ለሊንዳን የላከችው ሊንዳነች ለእናትዬው አይላከችላት ሊንዳን ያልኩበት ምክንያት ደግሞ ሁሉም ነገር ኮንትሮል አድርገው ስላት፣ አንድ ጊዜ እኔና ሚሊ ጠየቅናት። ናኬኬአሜላት ናት ጀርመን ያለችው ናት ወይስ ኬንያ?

እና በቃ እኔ መጨረሻ ማወቅ እንፈልገው ወይ ዲዝም እዚህ ጋለች እና ጠይቃችሁ። እኔ አንድ ቀን ወይ አማራ እንደዚህ ነው የኢትዮጵያ ምክትል ጠቅላይ ሚኒስትር ማንነው ነው? ስለ ፖለቲካ ብዙ ጊዜ ስፕሊን አድርጋ ያለው ስለዚህ ነገር። ስለ ፖለቲካ እኔና አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለእናቷ ጋር መሰዳደቡን ምን አመጣው? ይሄንን ነገረኝ፣ ይሄንን እስቲ አስረዳኝ።